በመንግስትና በግል ተቋማት የሚስተዋሉ የአገልግሎት አሰጣጥ ክፍተቶችን ማዘመን ለነገ የማይሉት ቀዳሚ የቤት ስራ መሆኑ ይነሳል። በኢትዮጵያም የአገልግሎት አሰጣጥ ለማሻሻል እያንዳንዱ ቀበሌ አገልግሎት እንዲሰጥ ለማድረግ የሚያስችሉ አቅሞችን የመገንባት ስራው መቀጠሉ ነው የሚገለጸው። በዛሬ ዕለት ከፓርላማ አባላት ስለተነሱላቸው ጥያቄዎች ማብራሪያ የሰጡ ጠቅላይ ሚኒስትር አብይ አህመድም መሶብ የተሰኘ አዲስ የአገልግሎት ስርዓት እንደሚጀመር አስታውቋል። በሙከራ ደረጃ በሲቪል ሰርቪስ እና በፕላንና ልማት ሚኒስቴር በሲስተም ይጀመራል የተባለ ሲሆን አገልግሎቱም በአንድ መስኮት ሁሉንም አገልግሎቶች መስጠት የሚያስችል መሆኑን የጠቆሙት የሰርቪስ ሴክተር አጠቃላይ እንዲለወጥ፣ የህዝብ ምሬት እንዲቀንስ፣ መንግስት የሚሰጠው አገልግሎት ያደገ እንዲሆን ሁለት በጣም ጠቃሚ ጉዳዮች በግርድፉ አመላክ ይቻልፋሉ። አንደኛው በቀበሌ ደረጃ መንግስት ፈንክሽናል ይሆን ከቀበሌ በተጨማሪ እስካሁን በይፋ ስራ ያልጀመረው መሶብ የሚባል የአንድ አገልግሎት የአንድ መስኮት አገልግሎት የስራ ጅማሮ በሲቪል ሰርቪስ እና በፕላን ኮሚሽን ሌሎች ተቋማት ያሉበት ሰፋፊ ስራዎች እየተሰሩ ነው ያሉት። ምናልባት በአንድ ወር አንድ ወር ተኩል ጊዜ ውስጥ በይፋ ስራ እንደሚጀምር ይጠበቃል። አሁን የሚጀምረው ብቻ ለስምንት ሚኒስትሪ እና ከሀያ በላይ ሰርቪስ ነው። ቀስ ቀስ እያለ ሁሉ ሚኒስትሪዎች ከአንድ ሰርቪስ ከአንድ ቦታ ሰርቪስ ፕሮቫይድ ማድረግ እንዲችሉ የሚያስችል ስለሆነ የቀለጠፈ አገልግሎት ለመስጠት የሚያስችል አቅም እየፈጠርን እንሄዳለን ማለት ነው። እንዲህ ያሉ ችግር ፈቺ የአገልግሎት አይነቶችን በዘላቂነት ለማስቀጠል ብቁና የተማረ ኃይል ያለው አስተዋጽኦ ከፍተኛ ይሆናል። ለዚህም መንግስት የትምህርት ተቋማትን በማስፋፋት የተጀመሩ ስራዎች እንደሚቀጥሉ ያነሱ ጠቅላይ ሚኒስትሩ፣ ያም ሆኖ የሰላም ጸር የሆኑ አካላት መሰል መሰረተ ልማቶች እንዳይስፋፉ እንቅፋት መሆናቸውን ጠቁመዋል። የትምህርት ቤት ጥገናዎችን ጨምሮ አዳዲስ የትምህርት ቤት ግንባታዎች በልዩ ትኩረት እየተሰራ መሆኑን በማንሳት ትምህርት እንዳይስፋፋ በብዙ የጎዱን ይገኛል። ልጆቻችን እንዳይማሩ የድሮ ሽፍቶች እንኳን በየአካባቢያቸው ያሉ መድረሳና አብነት ትምህርት ቤቶች አይዘጉም። ሽፍቶች ናቸው አብነት ትምህርት ቤቶች አይነቁም፣ ያነኩ መድረሳ አይነቁም። የአሁኑቹ ከነሱም የባሱ ናቸው። በእኛ በኩል በተገኘው አጋጣሚ ሰፋፊ የትምህርት ቤት ጥገናዎች፣ በተለይ ሁላችሁም እንደምታውቁት ኤርሊ ኤጁኬሽን ኪነጋደር ላይ ዜሮ ክፍል ላይ ሰፋፊ ስራ ይሰራን ነው ከመጽሐፍ ሽያጭም ሳይቀር አብዛኛው የገነባ ነው ትምህርት ቤት ነው። በሌላ በኩል በጤናው ዘርፍ የቅድመትን ቤ አገልግሎት መስጠት የሚችሉ ተቋማትን ለማጠናከር እየተሰራ እንደሚገኝ የጠቆሙት ጠቅላይ ሚኒስትሩ የመድኃኒት አቅርቦትን በሀገር ውስጥ ምርት የመተካት ስራዎች ይቀጥላሉ ምን ያሉት በተያያዘም በመድኃኒትና የምግብ ዘይት እንዲሁም ሴፍቲኔት መርሃ ግብሮች በቢሊዮን የሚቆጠር ድጎማ እየተደረገ ይገኛል ብሏል። ጤና በሚመለከት ኤርሊ ዋርኒንግ ችግር አለ ለተባለው ችግር አለ፣ ግን ሰፋፊ ጥረቶች እየተካሄዱ ነው። ቀድመው የሚተነብዩ ሴንተሮች አሉ ሲዲሲን ጨምሮ ሰፋፊ ስራ እየተሰራ ይገኛል። በዚያም የብዙ ዜጎች ህይወት ለመታደግ እየደገፉ ነው። ነገር ግን መድኃኒት ስለማናመርት ፈጥነን የመድረስ አቅማችን ውስን ስለሆነ፣ ቴክኖሎጂን በበቂ ስለማንጠቀም አሁንም ችግሮች አሉ ችግሮች አሉ። ገምግመናል። ሰፋፊ ስራዎች ተጀምረዋል። ውጤት እንደሚመጣ ይጠበቃል። መድኃኒት የምግብ ዘይት 350 ሚሊዮን ገደማ እንደቆማል። ሴፍቲ ኔት ወደ 22 ቢሊዮን ገደማ እንደቆማል። የተጓተቱ የመንገድና ግድብ ግንባታዎችን ጨምሮ ያልተጠናቀቁ ፕሮጀክቶች ላይ ሰፊ ክፍተት እንዳለ የጠቆሙት ጠቅላይ ሚኒስትሩ የአዋጭነት ጥናትና የክትትል ማነስ ዋነኛ ምክንያቶች መሆኑን ገልጿል። የአዋጅ ማሻሻዮችን በማዘጋጀትም ፕሮጀክት ጀምሮ የማጠናቀቅ ልምምድ ለማጠናከር እንደሚሰራ በመጠቆም የልማት ፍላጎቶችን ለማሟላት መንግስት ለጀመራቸው እንቅስቃሴዎች ማህበረሰቡ የበኩሉን እንዲወጣ አሳስበዋል።